የአስፈሪው ጦርነት መልክ ዶናልድ ትራምፕ እንዲህ ብለዋል። ኢራንን እድል ሰጠናት፣ እስካሁን አልተጠቀመችበትም። ወደ ምንም ከመቀየሯ በፊት ስምምነት አድርጋ የኢራን ኢምፓየር በመባል የሚታወቀውን ማዳን አለባት ሲሉ የወቅቱን አስከፊ መልክ አሳይተዋል። በእርግጥ የመካከለኛው ምስራቅ ትኩሳት የዋለ ያደረ ቢሆንም የአሁኑ ግን ወደ አስፈሪነቱ ተሸጋግሯል። ሰሞኑ እስራኤል በኢራን ውስጥ ጥቃት ልታካሄድ እንደሆነ ለአሜሪካ መነገሩ ከተሰማ በኋላ ዋሽንግተን በመካከለኛው ምስራቅ አገራት ያሏትን የኤምባሲ ባልደረቦችን ቁጥር እየቀነሰች መሆኑ ሰምቶ ነበር። በቀጠናው ለሁለት ዓመት ያክል በጋዛና በሌሎች የግጭት ቀጠናዎች በሚሊዮኖች የሚቆጠሩ ሰዎች መፈናቀል፣ የምግብ የውሃና የህክምና አገልግሎት እጦት የክፍለ ዘመኑ የከፋ ሰብአዊ ቀውስ ማስከተሉም እያየን ባለንበት ወቅት አሁን ላይ የቀጠናው አስፈሪ ጦርነት ተጀምሯል። ይህን አስመልክቶ ሓሪ ዲጂታል ልዩ ዳሰሳ አዘጋጅቷል። አብራችሁን ቆዩ። በእርግጥ የተፈራ ሁሉ የደረሰ ይመስላል። እስራኤል በኢራን ላይ ስትዝት የከረመችው ሁሉ ደርሶ አስፈሪውን ጦርነት ጀምረዋለች። በጋዛና በሶሪያ ካየነው የከፋ የሚሆነው ጦርነት ኢራን ከእስራኤልና ከአጋሮቿ ጋር ገጥማለች። እስራኤል ዛሬ ሌሊቱን በኢራን የኒውክሌር ስፍራዎችና የጦር አዛዦቿ ላይ ያነጣጠረ ከፍተኛ ጥቃት መፈጸሟን የእስራኤል መከላከያ ኃይል አስታውቋል። በዚህ ከባድ በተባለው ጥቃት የኢራን አብዮታዊ ዘብ ኃላፊ ሁሴን ሳላሚ መገደላቸውን የኢራን መገናኛ ብዙሃን በልህ ዘግበዋል። እስራኤል ኢላማ ያደረግኩት ወታደራዊ ይዞታዎችን ነው ብትልም የኢራን መገናኛ ብዙሃን በበኩላቸው በቴህራን የመኖሪያ ቤቶች ጥቃት እየተፈጸመባቸውና ከተገደሉትን መካከል ንጹሐን ይገኙበታል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ አገራቸው በኢራን የፈጸመችው ጥቃት ኦፕሬሽን ራይዚንግ ላይን የሚያንሰራራ አንበሳ ዘመቻ ሲሉ ጠርተውታል። የአገሪቱ የአቶሚክ ኃይል ድርጅት ኃላፊ የነበሩት የኒውክሌር ሳይንቲስቱ ፍሬዱ ናባሲ ከዚህ ቀደም በአውሮፓውያኑ 210 በቴሄራን ጎዳና ላይ ከተቃጣባቸው የግድያ ሙከራ የተረፉ ቢሆንም ለኢራን የኒውክሌር ማበልጸግ የአንበሳውን ድርሻ የተጫወቱ ሊቅ የእስራኤል አረሮች በልተዋቸዋል። ቢያንስ ሁለት የኒውክሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ እየተገለጸ ነው። የኒውክሌር ሳይንቲስቱ በቴሄራን የሚገኘው የአቶሚክ የእስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መህዲ ቴሄራን ቺም ገድለዋል። እንዲሁም በስድስት ዋና ዋና ወታደራዊና የኒክሌር ቦታዎች ላይ ጥቃት የሰነዘረችው እስራኤል ተጨማሪ ጥቃት ልትሰነዝር ትችላለችም ተብሏል። ኢራን አሜሪካ የእስራኤልን ጥቃት ደግፋለች ስትል የከሰሰች ሲሆን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጥቃቶቹ እንደሚፈጸሙ እንደሚያውቁ ነገር ግን አገራቸው እንዳልተሳተፈች ለፎክስ ኒውስ ገልጸዋል። በደቂቃዎች ልዩነት ፕሬዚዳንቱ የእስራኤልን ኦፕሬሽን ሲያወድሱ ታይተዋል። ኢራን ላይ ተጨማሪ ጥቃቶች ሊፈጸሙ እንደሚችልም ፍንጭ ሰጥተዋል። ከኢራን ወገን በኩል ደግሞ ሩሲያ ድምጿን አሰምታለች። በውጭ ጉዳይ ሚኒስቴር መስሪያ ቤት በኩል እስራኤል በኢራን ላይ ያደረሰችውን ጥቃት አውግዛለች። በኢራን ሉዓላዊነት ላይ የተቃጣ ድርጊት ነው ስትልም ኮንነዋለች። ዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ተቋም ጉዳዩን እየመረመረ ባለበት ሰዓት የእስራኤል ጥቃት ያልተገባ ነው ብላለች ሞስኮ። በቀጠናው ላይ ሰላም እንዲመጣ ዓለም አቀፉ ማህበረሰብ ጥረት እያደረገ ባለበት ሰዓት የኔታንያሁ መንግስት የፈጸመው ድርጊት ተቀባይነት የለውም ስትል ሩሲያ አጋርነቷን ለኢራን አሳይታለች ተብሏል። በአሁኑ ወቅት ኢራን ከፍተኛ የአጸፋ መልስ መስጠት ጀምራለች። የኢራን አብዮታዊ ዘብ ኃላፊዎች እንዳሉት እስራኤል የምትጸጸትበትን የአጸፋ ምላሽ እንሰጣለን ባሉ በሰዓታት ልዩነት ውስጥ እስካሁን ከአንድ መቶ በላይ ሰው አልባ አውሮፕላኖችን ወይም ድሮኖችን ወደ እስራኤል ማስወንጨፏን የእስራኤል መከላከያ ሰራዊት አሳውቋል። ኢራን በእስራኤል ጥቃት የተገደሉ ከፍተኛ የጦር መሪዎችንና ባለሥልጣናትን የሚተኩ ሹመቶችንም በአፋጣኝ ሰጥታለች። የእስራኤል መከላከያ ሰራዊት ቃል አቀባይ ብርጋዴር ጄኔራል ኤፊ ደፍሪን የእስራኤል ከተሞችን ለመምታት ኢላማ አድርገው የተወነጨፉትን ድሮኖች ለማምከን እየሰራ ነው ማለታቸውን ኤቢሲ ዘግቧል። የእስራኤል መከላከያ ሰራዊት በኢራን ላይ የፈጸመውን ጥቃት ተከትሎ የእስራኤል አየር ክልል ተዘግቷል። የጆርዳን አየር ክልልም በተመሳሳይ መዘጋቱ ነው የተገለጸው። የረቀቁ ቴክኖሎጂዎች፣ የስለላ አቅም፣ ጀብድ የተቀላቀለበት ወታደራዊ ቁመና፣ የሀገራት ጥብቅ ግንኙነት አሁን መታየት ጀምሯል። እስራኤል በስለላ ተቋማ በኩል ለስድስት ወራት ያክል ስትሰራበት የነበረው ኦፕሬሽን በመከላከያ ቡድኗ በኩል ያቀደችውን ፈጽማለች። በአሁኑ ሰዓት በመካከለኛው ምስራቅ ያለው ወታደራዊ ውጥረት በጣም ከፍተኛ ሲሆን፣ በተለያዩ አካባቢዎች እጅግ ዘግናኝ የሚባል ጦርነቶች እየተካሄዱ ነው። በተለይም እስራኤልና ሐማስ በጋዛ ሰርጥና በዌስት ባንክ ያለው ጦርነት የዓለም ሀያላን በዝምታ እየተመለከቱት ያለው ዘግናኝ እልቂት ሆኗል። የሐማስ ታጣቂዎች በእስራኤል ላይ ጥቃት ከሰነዘሩ በኋላ እስራኤል በጋዛ ከፍተኛ ወታደራዊ ዘመቻ እያካሄደች ነው። ጦርነቱ ከፍተኛ የሆነ ሰብአዊ ቀውስ አስከትሏል። ከተጀመረበት እንደ አውሮፓውያን አቆጣጠር ጥቅምት 7 2023 ጊዜ አንስቶም 55104 ፍልስጤማውያን ሲገደሉ ከ ከ127ሺ በላይ መቁሰላቸውን የጋዛ ጤና ጥበቃ ሚኒስቴር አሳውቋል። ማባሪያ ባጣው የእስራኤልና ሐማስ ግጭት የሟቾች ቁጥር በሁለቱም ወገኖች እየጨመረም ይገኛል። በተለይም የእስራኤል ኃይሎች በጋዛ ሰርጥ በተደጋጋሚ በሚያደርሱት የተቀናጀ የአየርና የምድር ጥቃት በየቀኑ የበርካታ ፍልስጤማውያንን ሕይወት እያሳጣ መሆኑ ነው የጋዛ ጤና ሚኒስቴር ያስታወቀው። ይህ ግጭት አሁን አሁን ደግሞ ወደ ቀጠናው አካባቢዎች ሊስፋፋ ይችላል የሚል ስጋትም አይሏል። በተለይም በሄዝቦላህና በእስራኤል ጦር መካከል ግጭቶች እየተባባሱ መጥቷል። ሄዝቦላ በኢራን የሚደገፍ ቡድን ሲሆን በሊባኖስ ፖለቲካ ውስጥም ጉልህ ተጽዕኖ ያለው መሆኑ ይታወቃል። በተጨማሪም የየመን ሀውቴዎችና ዓለም አቀፍ ኃይሎች በተለይ አሜሪካ በየመን የሚገኙት በኢራን የሚደገፉ ሀውቴ አማጽያን በቀይ ባህር በኩል የሚያልፉ የእስራኤል ወይም ከእስራኤል ጋር ግንኙነት ያላቸውን አገራት መርከቦች ላይ በርካታ ጥቃቶች እያደረሱ መሆኑ ይታወቃል። ይህን ተከትሎ አሜሪካና አጋሮቿ በሀውቴ አማጽያን ላይ የአጸፋ እርምጃ እየወሰዱም ይገኛል። የዚህ ጦርነት መሪዎች ኢራንና እስራኤል የቆየ ጥላቻና ፉክክር ያላቸው ሲሆን ኢራን በቀጠናው ውስጥ የተለያዩ አማጺ ቡድኖችን እንደ ሂዝቦላህና ሀውቴ ያሉትን ማለት ነው በመደ ደገፍ የእስራኤልንና የምዕራባውያን ተጽዕኖ ለመገደብ ትሞክራለች። የሃይማኖትና የጎሳ ልዩነቶች በመካከለኛው ምስራቅ የሺያና ሱኒ እስልምና እንዲሁም የአረብና የፋርስ ብሔረሰቦች ልዩነቶች ለግጭቶች መባባስ አስተዋጽኦ ያደርጋሉ። በዚህም ምክንያት እንደ ሳውዲ አረቢያ ያሉ ሀገራት በቀጠናው ውስጥ የፖለቲካ የበላይነት ፍለጋ ለማግኘት የሚያደርጉት ፉክክር የውጥረቱ ሌላኛው መንስኤ ነው። በዋናነትም እንደ አሜሪካ ሩሲያና አንዳንድ የአውሮፓ ሀገራት ያሉ የውጭ ኃይሎች በቀጠናው ባላቸው ጥቅም ምክንያት በተለያዩ ግጭቶች ውስጥ በቀጥታም ሆነ በተ ተዘዋዋሪ ሲሳተፉም ይታያል። አሜሪካ በተለይ የእስራኤልን ደህንነት ማስጠበቅና የነዳጅ አቅርቦትን ማረጋገጥ ዋና ዓላማዋ በመሆኑ በቀጠናው የሚተኮሰው ሮኬትም ሆነ ፖለቲካዊ ጨዋታ ከአይኗ የራቁ አይደሉም። የቀጠናው የአረብ አገራት የእስራኤል ፍልስጤም ግጭት ላይ የጋራ አቋም የሌላቸው መሆኑ ለችግሩ መባባስ የራሱ አስተዋጽኦ አበርክቷል። ታሪክ እንደሚነግረን ከ1948 የእስራኤል መንግስት ምስረታ ጀምሮ ከ1948 የእስራኤል መንግስት ምስረታ ጀምሮ የዘለቀ ሲሆን የፍልስጤም ሕዝብ የመሬትና የራስን ዕድል በራስ የመወሰን ጥያቄ ዋናው የመወዛገቢያ ነጥብ ነው። በተለይ እስራኤል የያዘቻቸው የፍልስጤም ግዛቶችና የሰፈራ መስፋፋት ውጥረቱን ያባብሰዋል። በዚህ ጉዳይ ላይ የአረብ ሀገራት ተመሳሳይ ቢሆኑም የኢራን ሳዑዲ አረቢያ ፉክክር በቀጠናው የበላይነት ለማግኘት የሚወዳደሩ ሲሆን ኢራን በዋነኛነት ሺአ እምነት ተከታይ ስትሆን ሳዑዲ አረቢያ ደግሞ የሱኒ እስልምናን ትከተላለች። ይህ ልዩነት በየመን ሶሪያና ሊባኖስ በሚካሄዱ የውክልና ጦርነቶች ላይም ተጽዕኖ አሳድሯል። የ20 ወራቱ ጦርነት ባለበት ሁኔታ አሁን ላይ አዲስ ጦርነት በጊዜ ልባት ካላገኘ የመካከለኛው ምስራቅ ግጭት በአፍሪካ ቀንድ ላይ የሚያሳድረው ተጽዕኖም ቀላል የሚባል አይደለም። በተለይም በቀይ ባህር ላይ የሚፈጸሙ ጥቃቶች ለኢትዮጵያና ለአፍሪካ ቀንድ ሀገራት ከፍተኛ